አሰላም አሌይኩም ወረህመቱላሂ ወበረካቱ። ውድ የተከበራችሁ የሀያት ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? አልሐምድሊላህ። እናንተስ ሁሉም ሰላም ነው ወይ? ሰላማችሁ፣ እንዴት ናችሁ ነው? ሁሉም ሰላም። እንግዲህ ዛሬ መተናል መተናል መተናል መተናል ብሏል የሀገሬ ሰው ማለት ነው። አብረሽ እና ሩታ ነገር እንዴት ታይታላችሁ? ማለት ነው እኔ ግን እንዲህ አይነት የተጨማለቀ ነገር በጣም ያስጠላኛል። ሩታ ደግሞ ለምን ነው? አንዴ ይቅርታለሽ፣ እንዴት ዛርጋችሁ? ሁለታችሁም እየተዋደዳችሁ ለምን ነው የምትለያዩት? ብዙ ነገር አሳልፋችኋል። አለ አንቺ ለእሱ ብለሽ አልነበር እንደ ቤተሰቦችሽ እንድብለተሸርሹ ስለዚህ መልሶ አሁን እሱም የሚያደርገው ነገር የለም አብሮሽ ቀጥፋት የለም እንዴ የድሮ ታሪክ የድሮ ነው። ግን እንዴት ያኔ የሰው ላይ ተቀምጦ እንትንም ማለት ይቻ ይቻላል እንደ ዱባይ ሄዳችሁ ተጋባችሁ ሲቀጥል አንዴ እንዲህ አይነት ህይወት በጣም ምን እንጃ አንዳንዴ ማለት ነው ይከብዳል ስለዚህ ወደ ራሳችሁ ተመለሱ እውነት እኔ አንጀቴ የተንሰፈሰፈ ቂቃቡ ማለት ነው እሱም ሲያለቅስ እሷም ስታለቅስ ማለት ነው ሁለታችሁም ስታለቅሱ እኛም እዛ ህብረን ያለቅስ ነው ለምን ነው መለያየትን የመረጣችሁት እናንተ እንዴ ትዳር እኮ ቅልድ አይደለም። ትዳር እኮ ምክክር ያስፈልጋል። አቦይ በድሮ ታሪክ ወደዚህ እየመጣችሁ ሌላ ነገር የምታደርጉት ለምን ነው ግን? እንዴ በቃ ህጻነት አልጃ ይጫወታችኋል። እሳት እናንተ እኮ ትልቅ ሰው ሆናችኋል። የሰው ልጅ በማያጣላው ነገር ተጣልታችሁ ምን ነው በሰላም ነው እንዴ ሲቀጥል ነሽ? በፈጣሪ እጅ ተይዝሽ አንቺ እንደዚህ ማድረግ የለብሽም። ቆጭ ብላችሁ በይቅርታ መተላለፍ እንጂ እንደዚህ ወላይ አብረሽ አብርሽ ማሳዝንኝ። አሁንስ እንዴ እሷም ሁለታችሁም ለምን እንዴ? እናንተ መሀላችሁ ውስጥ ሰው ለምን ታስገባላችሁ? ተስማምታችሁ ይቅርታ ተጠያይቃችሁ መማለስ እንትን ማለት አብራችሁ መሆን ነው እንጂ ልጃችሁ እንትን ብላችሁ ለምን ነው ግዴ? ሰው የለም እንዴ? በሀገሩ ሽማግሌ የለም ቤተሰብ የለም? ብረት ለሁሉ ነገር ማለት ነው። ሳይ ሁሉ በቃ አዲስ አላለኝም። ለምን እውነት ተመካከሩ ተመካከራችሁ ቤታችሁን፣ ህይወታችሁን ምሩ፣ አሁን ላይ ማለት ነው። ግን ይሄ ለሚዲያ ከሆነ መቼም ምን አላቅም፣ ስራችሁ ለሚዲያ ብላችሁ ለብር ብላችሁ ከሆነ እንዲህ የምታረጉት የምትወዱት ነፍሳችሁን እንጂ ማንንም አትጎዱም። እውነት ይህን ነው። እንደዚያ ማድረግ የለባችሁ። ወደ ራሳችሁ ተመለሱ። ቀልባችሁን መልሱት እላችኋለሁ። ዋናው ቀልብ በቃል በታም የምትመለስ ነው ማለት ነው። ስለዚህ ወደ ራሳችሁ ተመለሱ። እውነት እኔ ማለት ትኒኪን ማለት ነው። ይህ የሚዲያ ትዳር ለምኑ ግን አልበረከትም ያለው የተረገመ የሆነው እውነት የተረገመ ትዳር ማለት በዚህ በሚዲያ የሆነ ትዳር ነው። እንደው ሚዲያ ላይ የተጋባ ሚዲያ ላይ የወጣው እንዲ ሚዲያ ላይ የወጣ ሴት ትዳራቸው በቃ ብክንክንክን ህይወታቸው በክንክን መሽቆል ቀር በላይ ማለት ነው። እውነቱን አታቁት ውሸቱን አታቁት። አንድ ሰው እውነት ነው ብሎ ለዛለሰው አያዝን ውሸት ነው ብሎ እኛ እኮ እውነትና ውሸቱን መለየት አቃተን። እውነት አቃተን እውነት ምን እንሆን? ግራ ተጋባን እኮ ዘንድሮ እንዴ! ረተውን አቦ። እውነት አሁን እናንተ ምን ትላላችሁ? እውነት ከሆነ ግን ወደ ልባችሁ ተመለሱ፣ ታረቁ። እውነት አንዳንዴ በጣም ነው የሚያስጠላው። እውነት አንዳንዴ ማለት ነው የሚደረገው ነገር ሁሉ። እኔ እንዲህ አይነት ጉዳዮች ሰምቼ አላቅም። ዝም ብላችሁ እንትም ማለት ከባድ ነው። ብቻ እውነትና ውሸቱን መለየት አቃተንኛው ወላሂ ስትር ብቻ ወላሂ ማለት ነው። ግን ይቅርታ ሲጠየቀሽ አንቺ እንደዚህ የሚያደርግሽ ምንድ ነው? በሰላም ነው ግን ለምን እንደዚህ ሊሆን ቻለ? አልገባኝም ማለት ነው እንደዚህ መሆን እኔ እንጃ። እኔ እንጃ። አላህ የእስቱር ብቻ አላቅም ማለት ነው። ከባድ ነው እውነት አንዳንዴ፣ አላህ ግራ ተጋባን እኛም ማለት ነው።